ማርያምን እች ልጅ ከአቅሜ በላይ የሆነች ነው። ማርያምን በጣም ነው የተገረቡ ያለት ልክነሽ ልክነሽ ጌታ ልክነሽ ሰላም ክብር ቤት ያደረሰው ስነስርዓት አለው። ስነስርዓት ያለው ሰው እኮ አንድ አውርቼ ልውጣ። ከይቅርታ ጋር ስራ ላይ ስለሆንኩ እንደናንተ። በመጀመሪያ እንዴት ናችሁ? ደና ናችሁ ወይ? ውስጤ አንጀቴ ቢቃጠልም ቢያርም፣ እግዚአብሔር እንደው የሆነ ትላልቅ ሰው ገብተው በመሀላቸው የሆነ ቄስ ነገር ይዘው ገብተው ቢታረቁ ደስ ይለኛል፣ ባይጠጣጡ ማለት ነው። ግን ሃይሚ እርግጠኛ ነኝ ምናልባት ምክንያቱ ምናልባት ይቅርታ ጠይቋት። በዛ አጋጣሚ አቴጅን ብላ አይታችኋል። ብሩኬ ሴት እንዴት እንዳበደች እንዴት እንደሆነች የሆነ ምክንያት ፈጥሮ የሚያስቀራት መስሎት ነበር። ብሩኬ እኮ እንደዚህ አልነበረም ይመስለኛል። ልክ ሰይጣን ሶስ፣ የምትባ ሴት እየመከረችው ነው እርግጠኛ ነኝ። እሷ ናት የቀየረችው እንጂ ብሩኬ እንደዚህ አይነት ሰው አይደለም። እግዚአብሔር እራሱ እሺ፣ በቃ ይሆንልሽ፣ ምናምን ቅርታ ምንም ነገር የላቸውም። አይዲዮ ለመዝጋት ነው እንጂ ምንም ነገር የለም። የትም አትሄድም። ይመንበት ባቴ ደስ እሱ ቅመም ናትን ለብሩኬ አንድ ጨርች ይወጣለሁ ሽ ይህ ምንዳን ስደት ላይ ያሉት እሷ ማለት ነው። በጣም ጥሩ ናት። በጣም ጀግና ሴት ናት። የልጅ የልጅ አዋቂ ማንኛችንም ስደት ዓለም ቁጭ ብለን መስራት መብር መላክ መበተን ብዙ እንደዚህ ሁን ይ ባላማ ባላማ የምናስቀምጥ አይደለንም። አይደለን ተቃላቸሁ መቼም ለናንተ ነግራችሁም። ስለዚህ ማለት ነው እሷ ቁንጥጥ የሆነች በጣም ስርዓት ያላት ባለባበሷ፣ ባነጋገሯ በጣም ተወደዋለች፣ ታከብሯለች። ግን እኮ ተናገረች እኮ መግቢያ ላይ ራሱ ማለት ነው፣ በመሀል ሶስተኛ ሰው እንደሌለበት እሱ አትፈልጋትም። ሶ ሶስተኛ ሰው እንድትሆናለ አልፈ አትፈልግም ብሩኬን ቢያደርገኝ እኔ ዛሬ ብሩኬ፣ እቺ ሶሲ የምትባል ሴት ትወጣለች ከህይወታችን እንቀጥልን፣ ናንድ ህይወታችን ይስተካከል ማለት ነበረበት እሱ። ጭራሽ አልደውልም አለ ምናምን። የነገው ደግሞ መድኒያ ደ ያቀላውን ነገን ያለው ይ ማለት ነው። አሁን የላ አይዲያው ሊዘንገረው ዞሮ ስራ ነው ስራ ነው ግን አይዲያ ሊዘጋ ስለሆነ ነው ንትን እየተጠቀቅ እናንተ እያመረገን እኮ ማለት ነው ቤተሰቦቻቸው ሁሉ ገለጹ አይዳ ማለት እኮ እናት አባት እየተዘቀዘቀች ድራማ ነው ማለት ብሎ ነገር የለም ሃይሚ በጣም ቅመም ልጅ ናት በጣም ጀግና ሴት ናት የልጅ አዋቂ መስራት ምስል ልጅ ናት ብዙ አላማ ብዙ ተስፋ አላቸው ገብቷቸው

ቴንኪ ቴንክ የተሰማሽ ነው የገለጽ። ነገር ግን አንቺ የተረዳሽ ሀሳብ ትክክልነች እኔ የእኔ ሀሳቡን አለኝ። ነገር ግን አጠቃላይ ስታይ ይሄ ድራማ ይዝ ድራ ምክንያቱ ምን መሰለች? ንትን ሆነ ናታን የሚባለው ሰው ግብሰው ነበር ማለት ነው። ከዛም ወጡ ነው ሀሰን ነው አባ ይሰጠው። ናታን ማን ነው የዳኒ ጓደኛ። ሀሰን ማን ነው ጓደኛ። ለምን አባ ሰጠው? አተጣሉም እንዴ? ይሄ ውሸት ነው። ሁለተኛ ነገር ደግሞ ላስረዳሽ ዳኒ ብሬሴሬ ሞልቋል እና ጥርሴ ሞልቋል ብለዋል። የታለ የሞለቀው ጥርሱ? ሶስተኛ ደግሞ ላስረዳሽ ቤት የተሰራ የዳኒ ቤት ነው። በደንብ እዩ። አውላው ምናምን ምናምን። ስለዚህ ዚስ ኢዝ ውሸት ነው። አትጨናነቁ። እናንተ ትክክል ናችሁ። እኔ ውሸት ቢያደረግልን ጥሩ ነው። ውሸት ቢያደረግልን ጥሩ ነው። ባትሄድም ጥሩ ነው። ባይለያዩም ጥሩ ነው። ባይለያዩም ጥሩ ነው። ባትሄድም ጥሩ ነው። የትማቴ ድም ብትሄድ ራሱ ቡርኪና ሀይሚ አብረው ይሄዳሉ እንጂ የሚሄዱበት ተለያይቶ አይሄዱም። እሱ እኮ ማለት ማርያምን እኮ አለ አይደል? እንዴ ኖ ኖ ኖ ኖ ኖ። አሁን አጀንዳው ሊያልቅ ነው። አሁን የነገው መጨረሻ ያሳየን ነገ ነው መጨረሻቸው። እስኪ እናያለን መጨረሻ ምን መሰለሽ ምን መሰለሽ ነገ ከነገ ወዲያ ለዞሩ ነገ መጨረሻ ነው ይባል እንጂ መዳኔ እንጂ አሁን ነገ ቡርኬ መዳኔ ቀጠራቸው ከነገ ወዲያ ምናምን ይሰበሰባሉ ዞሮ ይጠራራ እስኪ ካሰብሽው እኮ የኔ እናት አንድ ጥያቄ አንድ ነገር ነገርሽ በደንብ ካሰብሽው እኮ በደንብ ካሰብሽው ለምንድን ነው እንደው ሃይምና ቡርኬ ሁለታችሁ ብቻ የማይገናኘው ፍጹም የማይገናኘው ምክንያት ምንድን ነው

ነገር እነፍስእሳእንደዚህ እንደዚህ ሚሚ እንደዚህ እንደዚህ አትበይ። ሚሚ ምን መሰለሽ፣ ይሄ ነገር ይቀጥል ይችላል ይቀጥል ይችላል ይቋረጥ ይችላል። አይ አይ፣ አንቺ እራስሽን ለሁሉም ነገር ሬድ መሆን አለብሽ።

ፕራይቬት የሚባል ነገር ሚዲያ ላይ አያወጡም። በውስጡ ነው የሚጨርሱት። ይሄ ነገር ድራማ ይ ድራማ፣ አንቺ አትጨናነቂ። ለማንኛውም ሃይሚ በጣም ደግሞ መሰኝ ነው። እግዚአብሔር ይስጥልኝ፣ እግዚአብሔር አክብርልኝ። በጣም ነው የምወዳቸው እህት፣ የስደት ህትወደ አክብራቸዋለሁ። ጨረቃዎች ናቸው አይደለ? የጨረቃ ፋሚሊዎች ናቸው አይደል?

እግዚአብሔር በመለያየት የሚደሰት ሰው ካለ ሸይጣን ብቻ ነው። ሸይጣን ብቻ ነው፣ በየምር ማለት ነው። እንዲለያዩ የሚፈልግ ብዙ አሉ። በተለይ የቡሩኬ ሲንጀምር

ችግሩ ካላወሩ አይሆንልኝም። ለዛ እኮ ነው ማስታወቂያ እየሰራው ነው። እሺ አንድ አዳም አምጪ ከባልሽ ከተጣላሽ ማለት ነው የተናገረች። አንደኛ ነገር መጀመሪያ ክስ ለማስቆም ነው፣ ክሱን አስቁም ያለው ብላለች። ክሱን አስቆም በኋላ ደግሞ አዲስ ነገር አለ አለች። ምንድን ነው ያለችው? እኔ በቃ እሱም የፈለገ ሆኖ እንዲሰራ

ወይዬ ድምፅሽ ብዙ አይሰማም፣ አይሰማም፣ አይሰማም። አንዴ ቆይ። ፊልድ እና እንትን ኔትዎርክ እያስቸገራት ነው። ማን ናት ስሟ? አሁን ይመጣል፣ ይሄዳል፣ ይመጣል፣ ይታፈናል። እንደ እኔ ብርድ ልብስ ውስጥ ሆነሽ ነው እንደ የምታወሪው? ኧረ ብርድ ልብስ ውስጥ አይደለም አሁን

ቤቱላ ታዋት አይደለም። የምትናገረው ነገር ካለ ተናግረት እውጠታችን ነው

እሱላ አረ ወንደ ነው ብለን ሴት ደህና ናሽ? እኔ ቆንጆ ይታረቃሉ ማለት ይታረቃሉ። በእውነት እኔ ሥራ ለመሥራት ይኸው፣ ቪዲዮዋቸውም ብዙ ማን አይም አልፈልግም። በጣም ነው እንጃ፣ በጣም ስሜታዊ ይሆናሉ። ለምን እንደሆነ አላውቅም። የሀገሬ ልጆች ናቸው፣ ስልካቸውም የለኝም፣ እንድናገራቸውም ግን ብቻ ከእናንተ በላይ አይወጡም ብዬሽ አስባለሁ። ብዙ እናንተ ስላላቸው አይደል? አይዞሽ ማዬ ይስተካከላል። ሁሉም ነገር ለበጎ ነው። የመጡበት አይታችኋል። በመሀል ሰው የገባ የበጠበጣቸው ደግሞ ልጆቹን ስለሆኑ መሰለኝ። ማሪ ልጠይቅሽን፣ በዛሬው ቪዲዮ ላይ የምጠይቂው ያልገባሽ ያልተረዳሽ ነገር ካለ ጠይቂን ውዴ፣ እናስረዳሻል። የምንችለውን እናረጋጋሻል። የመጨረሻ ከአሁኑ በኋላ እንለያያለን ህይወት ይቀጥላል ያለች ነው የሰማሁት። በእውነት በቃ ልብ የተንቀጠቀጠ ነው የሰማሁት። እሱንም ጥንጤ፣ ለምን ሰማሽው እንጂ አላየሽውም? ሰማሽው እንጂ ቪዲዮን አልጨረሽውም። አ እነገርኩሽ እኮ ለምን ብዙ ላይ በቃ እስከ ከታረቁ ደስ ይለኛል። በቃ ለማየት አልፈልግም። የኔ ውድ ታዲያ እዚህ ጋ አንድ ጥያቄ አንድ መልስ ልመልሰልሽ። የኔ ውድ ቪዲዮን ሳታይ እንዴት እናስረዳሻል? አንቺስ እንዴት መረጋጋት ትችያለሽ? ማሬ ቪዲዮን በደንብ ይኸው ጨርሺው፣ ከዛ መልሱንም ጥያቄውንም ያልገባሽ ካለ እናስረዳሻል። መጀመሪያ ግን ቪዲዮውን አይተን ብንፈርድ አይሻለንም? ውዴ ቪዲዮውን ይኸው እይውና ለአንቺም ራሱ መልሱ ይሆንሻል ውዴ ነው። እንዴት አስረዳታለሁ? ቪዲዮውን አላየችውም እኮ ውዴ። በጥቅሉ ልንገርሽ፣ ምንም አይሆንም ምንም። በመሀላቸው የሚፈጠር ነገር የለም። ይስተካከላል። በዱዓ በተስፋ እንጠብቃለን። ሁሉም ነገር በቦታው ይመለሳል። እምልሽ ነገር ቢኖርን ይህንን ውዴ። ቪዲዮውን ደግሞ ለማየት ሞከሪ። ማየት ካልቻልሽ ደግሞ ዱዓ አድርጊ። ሃይምና ብሩኬ መቼም አይለያዩም። በቅርብ በአንድ እንደሚመጡ ተስፋ እናደርጋለን። ዴ አታልቅሽ፣ ኢንሻላህ። ይቅርታ በጣም ስሜታዊ ስለሆንኩኝ፣ በጣም ይቅርታ። ስማ አልቻልኩኝ። አይዞሽ ማሪ፣ አይዞሽ በቃ፣ ራስሽን አረጋጊ። ምንም ነገር የሚፈጠር ነገር የለም ማለት አሁን መጨረሻውን ነው ያየሽው፣ ወረሱ ነው ያነበብሽው። ይህ ነው ይህ ነው ለማለት ይከብደናል እና አይዞሽ ራስሽን ጠብቂ። ምንም እነሱ ጋር የሚፈጠር ነገር የለም። ያው የህታዊ ምክሬን ነው የምመክርሽ። ራስሽን ጠብቂ እሺ፣ ውዴ እሺ። በጣም ነው የምወዳችሁ፣ በጣም ነው የማክብራችሁ። እናንተንም ፈጣሪ ጠብቃችሁ ባላችሁበት ስደተኛ ናችሁ ብቻ ወይኔ ዛሬ ቤካ ላይ ደግሞ እውነታቸው ነው። ሙሼን እኮ ትመጣለች ትለዋለች፣ አይ እነ ቤኪ ናቸው ያሉት። ትመጣለች ሳይሆን ሄደው ይነግሯታል ነው። እስኪ የነገውን ከላይ ጽፎ ሙሼን እናመጣለን ብሎ በጆሮ ይነግራታል እና ነው። መርካቶ ንቄ የተመታሽ ደነዝ። ላ ዛሬ እኔ እኮ ግራ ገባኝ እንዴ እዚህ ጋር ሙሴ ልናመጣ ነው ብሎ ለእሷ በጆሮዋ የሚያስነግር ምንድን ነው ነው? ሳያውቁ ነው። እኔ በነገራችን ላይ ዛራዬ ዛራዬ ተመካክረው እንደሚመጡ እኮ እንደዚሁ ነው የሚያስታውቀው። እዛ ጋ ምና ግልፅ ነው። ሃይሚ ሃይሚ መታረቅ አትፈልግም አሉ። እዚህ ጋ መጣችና ደግሞ በእነ ቤኪ እኮ በጣም ነው የሚያስታውቀው። ስራ እኮ ነው ሃይሚዬ። በእነ ለምንድን በፈጠራችሁ ለምንድን ነው አውጥታችሁ ሜል ያላ ታች ቃላችሁን ከገል በጭ ሃይሚዬ አሁን ያወራችሁን ልጅ አይተሻል። ምንም አላወራትም። እሷ ስሜታዊ ናት። እያለቀሰኝ ነው። ቪዲዮውን አላየችው እኮ ቪዲዮውን አላየችውን። በምን እናስረዳት? በምን እናረጋጋት? እንደዚህ አይነት በጣም ችግር እየወደቁ ነው ቶቻችን። እውነት ራሳችሁን ጠብቁ። እስኪ ህይወት ይቀጥላል ያለችውን ቦታ አይተሽዋል። እንግዲህ ተላምዶ